ነገር እየላችሁ መጥቻለሁ ማለት ነው። አብረን እንሞክራለን። እንግዲህ ዛሬ እየላችሁ የመጣሁት በቴሌ አሰራር የሚሰራ ነው የሚሆነው ማለት ነው። ማንኛውም ሰው የድምፅም ሊሆን ይችላል የቴክስትም ሊሆን ይችላል የኢንተርኔትም ሊሆን ይችላል። አገልግሎቶችን ለሚፈልገው ሰው ማጋራት ይችላል ማለት ነው። ወይንም እኛ እዚህ ሆነን ካርድ ያለበት ቦታ ከሆነን ሌላ ሰው ኢንተርኔት የሚጠቀም ሰው ደግሞ ካርድ የሌለበት ቦታ ቢሆን እኛ አካውንት ላይ እንዲጠቀም ማድረግ እንችላለን ማለት ነው በሌላ በኩል ደግሞ እንደ ወደ መጥፎ እንኳን ብንወስደው ማለት ነው የሰውን ስልክ ሀክ በማድረግ ወይም እኛ በዛ ሰው ወይም በምንፈልገው ሰው አካውንት መጠቀም እንድንችል ማድረግ ማለት ነው ለምሳሌ የድምፅ ከሆነ እኛ እያወራን ብሩ የሚቆጥረው እዛኛው ሀክ ካረግ ነው ሰው ላይ ነው ማለት ነው ስለዚህ የድምፅም ሆነ የኢንተርኔትም ሆነ የቴክስትም ሆነ ከአካውንቱ ላይ መጋራት እንችላለን ማለት ነው ስለዚህ ወደ ዛሬው እንትን እንሄዳለን ማለት ነው ቲቶሪያል እንሄዳለን ማለት ነው አብራችሁን ቆዩ እንግዲህ መጀመሪያ ላይ ስልካችን ወይም እኛ መጠቀም የሚፈልጉበትን ስልክ ሰው መቀበል አለብን ማለት ነው መጀመሪያ ያን ሰው ስልክ እንቀበል እና ምን እናደርጋለን ኮከብ ዘጠኝ ዘጠና ዘጠኝ አሰላል እናደርግና እንደውላለን ማለት ነው ለምሳሌ እኔ ሁለት ሲም ስላለ አንደኛው ሲም ላይ እሞክረዋለሁ ማለት ነው ምን ይላል እንኳን ወደ ኢትዮ ገበታ በደህና መጡ ይለናል ለጥቅል አገልግሎት የበዓል ጥቅል አገልግሎት ያልተገደበ ይለናል የኔ ቀጣይ ላይ ነው የሚመጣው እናንተ ላይ ፊት ለፊት ሊመጣ ይችላል ማለት ነው ለተጨማሪ አገልግሎት የሚለውን ማለት ነው የምንመርጠው። ለተጨማሪ አገልግሎት የሚለውን እንትን እንላለን ማለት ነው። ከፈለግን ቋንቋውን ቀይረን በእንግሊዝኛ ማድረግ እንችላለን። እኔ ግን አሁን በአማርኛ ነው እየሞከርኩት ያለሁት። እኔ ላይ አራት ቁጥር ላይ ስላለ ለተጨማሪ አገልግሎት የሚለውን አስገባለሁ ማለት ነው። ተጨማሪ አገልግሎት የሚል ያለው አራት ቁጥር ላይ ነው። አራት ቁጥርን አስገባለሁ ማለት ነው። እንግዲህ ተጨማሪ አገልግሎት ላይ ምን ይላል? የሲአርቢቲ አገልግሎት፣ የድምፅ መልእክቶች አገልግሎት፣ አካውንት ለማጋራት የሚላል ስለዚህ ኒ አካውንት ለማጋራት የሚለው ኔ ሶስት ቁጥር ለን ያለ እናንተ ሁለት ቁጥር ላይ አራት ቁጥር ላይ ሊሆን ይችላል። አራት ቁጥር ላይ ከሆነ ቀጣይ ገጽ ብላችሁ ነው የምታገኙት። እኔ ላይ ግን ፍለፊት ስለመጣ ሶስት ቁጥር ላይ ስላለ ሶስት ቁጥርን አስገብቼ ሴንድ ልዋለው። ሴንድ ስለው በአካሆን ይምረጡ ይለኛል። ለመመዝገብ ተጋሪ ለማካተት ወይም ቅድሚያ ከፋይ ለመወሰን ይላል። እኔ ከአሁን በፊት ስለ እንትን ስላለው ምናልባት ለመመዝገብ ብላችሁ አስገቡት እናንተ አንድ ቁጥርን ማለት ነው። አሁን ለመመዝገብ ይልና ፕሊስ ኢንሰርት ዋን ቱ ሰብስክራይብ ይላል። እንግዲህ አንድ ቁጥርን ስታስገቡ ተመዝጋቢ ትሆናላችሁ ማለት ነው። እኔ አሁን ምን አለኝ፣ ከአሁን በፊት ተመዝግቦ ስለነበረ ከዚህ በፊት ከአካውንት የአጋሩኝ አገልግሎት ተመዝግበዋል ይለኛል። እናንተ ካልተመዘገባችሁ እንደ አዲስ ተመዝግበዋል የሚል ጽሑፍ ይመጣላችኋል ማለት ነው። ስለዚህ ይህም በዚህ መልክ ተመዝግበን እንጨርሳለን ማለት ነው። እንደገና እንገባና እንትን እንላለን ማለት ነው። ለተጨማሪ አገልግሎት የሚለው እስከሚመጣ ቀጣይ ገጽ እንለዋለን። እሺ፣ ለተጨማሪ አገልግሎት የሚለው መጣልኝ። እሺ። ተጨማሪ አገልግሎት የሚለው ውስጥ ምን ይላል? አካውንት ለማጋራት የሚለው እናስገባለን፣ ሶስት ቁጥር እሺ። አሁን ለመመዝገብ ብለን ቅድም ተመዝግበናል። አሁን ተጋሪን ለማካተት የሚለው ውስጥ እንገባለን ማለት ነው። ተጋሪን ለማካተት የሚለው የኔ ሁለት ቁጥር ላይ አለ። ሁለት ቁጥርን አስገብቼ እንድለዋለው እሺ የተጋሪ ቁጥሩን ያስገቡ ይለኛል። አሁን እዚህ ላይ የምታስገቡት ማለት ነው የእናንተን ወይም መጋራት ያለበትን ሰው ወይም ይሄ ሰው የሌላ ሰው ስልክ ነው የሚሆነው የእናንተን ስልክ ቁጥር ነው የምታስገቡት ማለት ነው እዚህ ውስጥ። ስለዚህ ለምሳሌ ይሄ ቁጥር ሊሆን ይችላል፣ የእናንተ የምትጠቀምበት ቁጥር። ይህን ቁጥር ካስገባችሁ በኋላ ሴንድ ትሉታላችሁ ማለት ነው። ስለዚህ የአገልግሎት ማውጫ አሁን እዚህ ጋር ምን ይመጣል? ዝርዝር ይመጣላችሁ ከአንድ እስከ ሶስት አንደኛው ለሁሉም ማለት ለሁሉም ማለት ለኢንተርኔት፣ ለድምፅም፣ ለቴክስትም ለሁሉም ለሁሉም አገልግሎት ይለናል። ካልፈለግን ግን እኛ ለምሳሌ ለድምፅ ብቻ ከሆነ አንድን እናስገባለን ካልሆነ ደግሞ ለኢንተርኔት ብቻ ከሆነ ደግሞ ሶስት ቁጥርን እናስገባለን። ይቅርታ እዚህ ጋር የመጀመሪያው መጀመሪያው አንድ ቁጥር ለሁሉም አገልግሎት ነው። ሁለት ቁጥር ለድምፅ ነው። ሶስት ቁጥር ለኢንተርኔት ብቻ። ስለዚህ ለሁሉም የሚለውን ማስገባት አለብን ማለት ነው። እዚህ ላይ ለሁሉም የሚለውን አስገብተን ቅርታ እንትናለኝ። ይቅርታ እንደገና ወደኋላ ተመልሼ ነው ተጋሪ ለመካተት የሚለውን ላይ ይገባለሁ። እሺ ተጋሪ ቁጥሩን ያስገቡ ይለናል እዚህ ጋር። እሺ አንድ ቁጥር ለሁሉም አገልግሎት ብዬ አስገባለሁ ማለት ነው። የፍጆታ መጠኑን ይወስኑ ይላል አሁን የብር መጠን ያስገቡ ይላል ያለ ገደብ ይጠቀሙ አሁን ይህን ያህል ብር እንዲጠቀም ወይም አሁን እናንተ ለዛ ሰው የፈለጋችሁት የተወሰነ ብር እንዲጠቀም ብቻ ከሆነ የብሩን መጠን ታስገቡለታላችሁ ካልሆነ ግን ያለ ገደብ እናንተ አካውንት ላይ እንደፈለገ እንዲጠቀም ከሆነ ደግሞ ያለ ገደብ የሚለውን ታስገባላችሁ ማለት ነው የብር መጠን ከሆነ ወስናችሁ የብሩ መጠን ታስገባላችሁ እኔ ያለ ገደብ ብዬ ያስገባውለት እሺ እንግዲህ ከታች እንደምታዩት ተጋሪ ይሄ ስልክ ቁጥር ያለ እንዲጠቀም ለሁሉም አገልግሎቶች ፈቅደዋል ይለዋል ይለኛል ማለት ስለዚህ በዚህ አገልግሎት እኔ ተስማምቻለሁ ማለት ይሄ አካውንት ይሄ ስልክ ቁጥር ከኔ አካውንት ላይ እንዲጠቀም ሙሉ በሙሉ ተስማምቼ ፈርም ያለው ማለት ነው በዚህ መልኩ እጠቀማለሁ ማለት ነው ስለዚህ የሰውን ስልክም በዚህ መልኩ ጠርፈን መጠቀም እንችላለን ማለት ነው ስለዚህ ሀክ ማድረግ እንዴት ማድረግ እንደምንችል ይህን ያህል ለምሳሌ ነገ አሁን እዚህ ጋር ቴክስ ተገባ ላይ ምንድነው የሚለው ይሄ ስልክ ቁጥር ከአካውንት ላይ እንዲጋራ ፈቅዱዋል ነው የሚለኝ ስለዚህ ይሄ በዚህ ተስማምቻ ማለት ነው ስለዚህ ይሄን ሀክ ማድረግ እንዴት እንደሆነ ካየን ደግሞ እንዴት ማጥፋት እንደምንችል ለምሳሌ ሀክ ተደርጎ ብንደርስበት እዚህ ስልክ ላይ ከስልካችን ላይ እንዴት አድርገን ማጥፋት እንዳለብን ደግሞ ቀጥለን እናያለን ማለት ነው አብራችሁን ቆዩ ኮከብ 999 ይልና እደውላለው ማለት ነው። ስለዚህ ተጨማሪ አገልግሎት የሚለው እስከሚመጣ ቀጣይ ገጽ ላይ ለተጨማሪ አገልግሎት የሚለው ላይ ገባለው ማለት ነው። ስለዚህ አሁንም አካውንቶን ለማጋራት የሚለው ውስጥ ገባለው። አሁን ተጋሪ ለማካተት ውስጥ የሚለው ውስጥ ገባለው ማለት ነው። የቅድሙ ስልክ ቁጥር ማን እንደሆነ እንኳን ማወቅ ብንፈልግ እዚህ ውስጥ እንመጣለን ማለት ነው። ስለዚህ በስሮ የሚከተሉ ተጋሪዎች አሉ ይለናል። ይህ ስልክ ቁጥር እኛ ጋር ምን እያለ ነው ማለት ነው። እኛ ጋ እየተጠቀመ መሆኑን ማወቅ እንችላለን ማለት፣ ወይም የምንጠረጥረው ሰው ካለ ይሄ ስልክ ቁጥር እኛ ስልክ ላይ ወይም እኛ አካውንት ላይ ገንዘብ እየተጠቀመ ነው ማለት ነው። ስለዚህ ወደ ኋላ እንመለስና እንቀንሰዋለን ማለት ነው። ይህንን አሁን ቀጣይ ገልጽ እንለውና ተጋሪ ለመቀነስ የሚለው እስከሚመጣ ድረስ እንለዋለን። አሁን ተጋሪ ፍጆታ መጠን እንደገና ለመመደብ ነው ማለት በፊት ማለት ነው፣ የብር መጠን አስቀምጠለት ከሆነ አንሶታል ብለን ካሰብን እንጨምርለታለን ማለት ነው። እኛ እዚህ ጋ አገልግሎትን ለማቋረጥ ስድስት ቁጥርን እንትንላል፣ ወይም ተጋሪ ለመቀነስ የሚለውንም ደግሞ ማየት እንችላለን ማለት። ስለዚህ ለምሳሌ ተጋሪ ለመቀነስ የሚለውን እናስገባለት አሁን፣ ይህ ስልክ ቁጥር እኛ ጋር እየተጠቀመው እናውቅን። ስለዚህ ይህ ስልክ ብዙ ከሆነ አንድ፣ ሁለት፣ ሶስት ብሎ ሊቀጥል ይችላል። እኛ አንድ ስለሆነ እኔ ላይ ለምሳሌ አንድ ቁጥር ስለሆነ ይህን ተጋሪ መቀነስ ስለፈለኩኝ አንድ ቁጥር አስገብቼ ሴንድ ለዋለው ማለት። ስለዚህ ከተጋሪ ዝርዝር ውስጥ ለመቀነስ አንድንም ብቻ ነው ይለኛል። አሁን ድጋሚ አንድን እጫናለው ማለት። ስለዚህ ምን ይለናል? አሁን መጨረሻ ላይ ተጋሪ ይህ ስልክ ቁጥር ከአካውንቶ ይጋሩኝ ተቋርጧል ይለናል። ስለዚህ አገልግሎቱ ተቋርጧል። ከዚህ በኋላ ሰው እኔ አካውንት ላይ መጠቀም አይችልም ማለት ነው። ስለዚህ ይህን አካውንት በዚህ መልኩ ማቋረጥ እንችላለን ማለት ነው። ይህንን ለጥሩ ነገር ብትጠቀሙበት ይጠቅማችኋል። ማለት ለምሳሌ ትልልቅ ሰዎች በሆናቸው ልጆቻቸው ትምህርት ቤት ከሆኑ ትምህርት ቤት ላይ ሆነው ያው ካርድ ለመሙላት እንቸገራሉ ብለን ካሰብን፣ ወይም ኢንተርኔት ይጠቀማሉ ብለን ካሰብን እኛ አካውንት ላይ ያጋርተናቸው እነሱ በሚፈልጉት ሰዓት የሚፈልጉትን ያህል መጠን መጠቀም ይችላሉ ማለት ነው። ስለዚህ በዚህ መልኩ የዛሬውን ትምህርታችን ጨርሰናል ማለት ነው። በመጨረሻ ግን ለሳሚቲዩብ አዲስ የሆናችሁ ጓደኞቼ ሳሚቲዩብ የሚለውን ሰብስክራይብ በማድረግ ከቻናሉ የሚለቀቁ አዳዲስ መረጃዎችን እንዲደርሷችሁ ደግሞ ከጎን የደወል መልክቷን አንድ በመጫን የሳሚቲዩብ ቤተሰብ አባል መሆን ትችላላችሁ ማለት ነው። የዛሬውን በዚህ ጨርሰናል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ይብዛላችሁ።